ዲዛይኖቹ ራሱ የተለየ ዲዛይን ነው ያላቸው። መሀል ላይ ያሉት ዲዛይን ያልተለመደ የሚባል አይነት ዲዛይን ነው ያለው። ከለሮቹ በጣም ነው የሚያምሩ። ይህም በወራጅ ብትፈልጉት ቀጠን ባለ ዲዛይን ብትፈልጉት የሚሆናችሁና ቆንጆ ልብስ ነው። ትልቅም ቀጭን የማይባል መካከለኛ የጥለት ስፋት አላት። አራት አርብ ነው በአራት አርብ ነው የምንሰራላችሁ። ነጠላ ደግሞ እንደዚሁም በመካከለኛ አንዷ መሀል ላይ ያለችው ዲዛይን ወጥቶ እዚህ ጋር ተሰርቶለታል ማለት ነው። የጥለቱ ስፋት፣ ከለሩ አቀማመጥ፣ ሁሉ ነገር የተጣጣመች ልብስ ነች። መነኑ እንደምታዩት ደግሞ ቆንጆ መነን። ድ ቤተሰቦቻችን፣ እንደምንላችኋል እንደምናድራችኋል እንደ ሀገራችሁ ሰዓት አቆጣጠር ሰላምታችን ይደረሳችሁ። ለዚህ ቻናል አዲስ ከሆናችሁ የባህል አልባሳትን ሹፎኖችን የምናቀርብበት ቻናላችን ነው። ዛሬ ደግሞ በሌላኛው ደንበኛችን በዜና ጥበብና ሽፎን በት እንገኛለን ማለት ነው። ለእናንተ ይገባችኋል ያልናቸውን የባህል አልባሳት ከዚህ ሰዓት ጀምሮ ማሳየት እንጀምራለን። አብራችሁን ቆዩ። ዛሬ እንግዲህ መካከለኛና ቀጭን ያልኳቸውን ቀሚስ ይችላችሁ መጥቻለሁ። ወደዚህ ችኛዋ ሲሄድላችሁ ይችኛዋ በመደቧ አረንጓዴ የተሰራሽ መደባ የምታምር ቆንጆ ልብስ ነች። በጣም ነው የምታምረው። ከታች እና ከላይ ደግሞ በጥቁር ተዘግቷል በንቅሳት በጣም በሚያምር። መሀል መሀል ላይ ደግሞ ዲዛይኖች አሏት ፈርጥ ፈርጥ የሚመስሉ መሀል መሀል የተሰሩ ደስ የሚሉ ጣል ጣል ያሉ ዲዛይኖች አሉት። በጣም የሚያምር የከለሩ አገባብ፣ በጣም የሚያምር ቆንጆ ልብስ ነው። የጥለቱ ስፋት መካከለኛ የሚባል የጥለት ስፋት ስላለው ማንኛውም ሰው ቢያዘው የሚሆነው አይነት ልብስ ነው። በአራት አርብ ቆንጆ ሆኖ አልቆላት የምትወዱት ልብስ ነው የሚሆነው። ዋጋው እንደዚህ ጥንቅቅ ብላ አልቆላት አስራ አራት ሺ ነጠላዋ፣ እንደምታዩት ይህን የሚያክል የነጠላ ስፋት አለው። አርቡም ሰፊ ነው። የነጠላው ቁመቱም ትልቅ ስለሆነ ማንኛውም ሰው ተላብሶ ብሄድ የሚሆነው አይነት ነጠላ ነው። ጥለቷም እንደዚህ ጣል አርጋችሁ ስለብሷት ምቾት ያላት እና ደስ የምትል ግጥም ብሎ የተሰራ የሸማኔ ስራ ነው። ወደዚችኛዋ ልብስ ሄድላችሁ ደግሞ ይችኛዋ ደግሞ የምታምር ቆንጆ መደቧ በጥቁር የተነቀሰች ማል መሀሏ ማለት ነው። በጣም በሚያምር ከለር የተሰራች ልብስ ነች። እቺ ልብስ እንግዲህ እንደ አዲስ አዲሱና እየተሰራች እና እየተለበሰች ያለ ልብስ ነው። በጣም ነው የሚያምረው። ዲዛይኑ አቀማመጡ፣ የከለሩ ዝም ማለቱ ራሱ ልብሱ ውበት አለው። ዲዛይኖቹ ራሱ የተለየ ዲዛይን ነው ያላቸው መሀል ላይ ያሉት ዲዛይን ያልተለመደ የሚባል አይነት ዲዛይን ነው ያለው። የጥለቱ ስፋትም መካከለኛ ጥለት ነው ያለው። ይሄ እንግዲህ ቡንኝ ስለሆነ ማንኛውም ሰው ቢለብሰው የሚያምርና ቆጆ የሆነ ቀሚስ ነው። አርቡም ሰፊ ነው። ሁለት አይመነን ነው። በጣም ነው የሚያምረው ጥለቱ። ዋጋው እንደዚህ ያልቆላት አስራ አራት ሺ ብር ነጠላው እንደምታዩት ስፋቱ ራሱ ጥለቱ ስፋት ነጠላው በጣም የሚያምር ሰፊ ጥለት አለው። ቆንጆ ልብስ ነው ይሄ፣ በጣም ነው የሚያምረው። ለፕሮግራም ብትፈልጉ፣ ለሰርግ እንደዚሁ ብትፈልጉት የሚሆንና ቆንጆ ልብስ ነው። ወደ ችኛዋ ልብስ ሄድላችሁ ደግሞ ደግሞ በጣም የምታምር ዲዛይኗ ለየት ያለች ቆንጆ ልብስ ናት። ከታችና ከላይ ሁለት እንትና አላት። ከላይ ደረጃዎች አሏት፣ ከታች ደግሞ በሶስት አይነት የዲዛይን ደረጃ አለው። ቆንጆ ዲዛይን አለው። መሀሉ ደስ የሚል ከለር ኮምቢኔሽን አለው። በጣም የሚያምር ልብስ ነው። ጥለቱ ራሱ አቀማምጡ፣ ዲዛይኗ አቀማምጥ ለየት ያለች ልብስ ናት። አርቡም እንደምታዩት ደግሞ ቆንጆ ሰፊ የሆነ አርባ አለው። መነኑ በጣም ትልቅ ቆንጆ ነው፣ ለስላሳ መነን ነው። ዋጋዎች እንደዚህ አልቀውላት አስራ ሶስት ሺ ወደ እዚችኛዋ ልብስ ሄድላችሁ። መደቧ በቡንኝና በሰባ አራት ቁጥር የተሰራች ልብሳችን ነች። በጣም ነው የምታምረው። ፈርጣ አላት፣ እዚህ መሀል መሀል ላይ ሻይኖች አሉት። የጥለቱ ስፋት መካከለኛ የሚባል የጥለት ስፋት አለው። በአራት አርብ ነው የተሰራችው። ቀሚ ቀሚሷ አዲስ ልብስ ነች። በዛ ላይ ብዙ አይነት ከለሮች አሉት። ቡንኝ አለው፣ ከዚህ ጠቆር የሚል ቸኮሌት ከለር አለው፣ ፒንክ አለው። በጣም በሚያማምር ዲዛይን የተሰሩት። ዋጋዋ ተመጣጣኝ ዋጋ አላት። አርቡም እንደምታዩት ሰፊ አርብ ነው እንደዚህ አልቆለት 13 ሺ። ወደ እችኛዋ ልብስ ሄድላችሁ። እችኛ ደግሞ መደቧ ጥቁር በሚያምር ከዲዛይን የተሰራች ጥለቷ ተመጣጣኝ የሆነች ቆንጆ ልብሳችን ነች። የጥለቷ ስፋት ራሱ መካከለኛ ምትባል በጣም ቀጭን ሰፊም አይባልም። ዲዛይኖቹ ደግሞ እንደምታዩት በጥቁር መደቡ ተሰርቶ በፈርጥ በመስቀል መስቀል ዲዛይኖች መሀል ላይ ተሰርቶለታል። በጣም የሚያምር ዲዛይን አለች። እንግዲህ በአራት አርብ አልቆለት ለስታዮች ደግሞ የምትወዱ ልብስ ነው የሚሆነው። መነኑ እንደምታዩት ደግሞ ቆንጆ መነን አለው። ሁለታዊ መነን ነው፣ ለስልስ ያለ መነን አለው። ይሄ በአራት አርብ አልቆለት። ተወዱታላችሁ ነጠላውና ቀሚሱ። ተመሳሳይ የሆነ የጥለት ስፋት አለው። እንደዚህ ጣል አርጋችሁ ትለብሱት ቆንጆ ልብስ። እንደዚሁ ቀጭን ቀሚስ ዘውትር ለምትወዱ ሰዎች የምትሆናችው የጥለት ስፋት አለው። ነጠላው ስፋትም እንደምታውቁ ትልቅ የሆነ ነጠላ ሳይዝ አለው። ዋጋው አልቆላት 12000 ብር። ወደዚህኛዋ ልብስ ሄድላችሁ ደግሞ እሺ፣ መደቧ በ50 ቁጥር የተሰራች ቆንጆ ልብሳችን ነች። እህታችንና ከላይ ደግሞ በሻይን ፈርጥ የተሰራች ልብሳችን ነች። ይች ልብስ ባለፈው ቪዲዮ ማሳየቻቸዋለው በሌላ ዲዛይን በሌላ ከለር ተሰርቶ ወጡላታል። ይሄ ሁለተኛው ዶ ከለራችን ነው። በጣም ነው የሚያምሩ እነዚህ ልብሶች አሁን ላይ እየተለበሱ ያሉ ልብሳችን ናቸው። መሀል መሀል ያሉት ዲዛይኖች በጣም ነው የሚያምሩት። በዛ ላይ ዝም ብሎ ከለሩ ግን ውበት ያለው አይነት ልብስ ነው። አርቡም እንደምታየው ደግሞ ሰፊ አርባ አለው። ሁለታይ መነን ነው ልስልስ ያለ መነን አለው ዋጋው አልቆላት 13 ሺ። ወደ ስቲንጋ ልብስ ሄድ ደግሞ እቺኛ መደቧ ፒንክ፣ ደመቅ ያለ ፒንክ የተሰራች እና ሰባ አራት ቁጥሮችም አሉት። ሻይን አለው ጥቁር አለው። በንቅሳት በጣም በሚያማምር ዲዛይን ተሰርቷል። ጥለቱ ስፋትም መካከለኛ የሆነ የጥለት ስፋት አለው። አራት አርብ ነው። በአራት አርብ ጥንቅቅ ብላ አልቆላት። ቆንጆ ልብስ ናት። ዲዛይኑ አቀማመጧ ራሱ በጣም ነው የሚያምሩ። ከለሮቹ በጣም ነው የሚያምሩ። ይህም በወራጅ ብትፈልጉት ቀጠን ባለ ዲዛይን ብትፈልጉት የሚሆናችሁና ቆንጆ ልብስ ነው። መነን እንደምነግራችሁ ሁሌ ሁለታይ መነን ነው ቆንጆ መነን ነው። አልቆላት አስራ ሁለት ሺ ወደ ስቲኛ ልብስ ሄድላቸው እና ደግሞ መደቧ በጎመኔ የተሰራች ቆንጆ ልብስ ነች። በጣም በሚያምር ሻይን ጎመኔ የተሰራች ነች። አምሳ ቁጥሮች አሉት ሰባ አራት በንቅሳት አለው። በጣም በሚያማምር ዲዛይን የተሰራች ልብስ ነች። ጥለቷ ደግሞ በጣም ሰፊም መካከለኛም፣ ማን ነው ትልቅም ቀጭን የማይባል መካከለኛ የጥለት ስፋት አላት። አራት አርብ ነው፣ በአራት አርብ ነው የምንሰራላችሁ መነኑ እንደምታዩት ቆንጆ መነ ነው፣ እና ሁለታይ መነን ነው። ሁሌ እንደምንነግራችሁ ግጥም ብሎ የተሰራ ሁለታይ መነን ነው። አርቡ ደግሞ ሰፊ ስለሆነ ይሄ በአራት አርብ አልቆለት፣ ለማንኛውም ሰው የሚሆን አይነት ጥለት እንትን ስፋት አለው መነኑ ዋጋ እንደዚህ አልቆለት አስራ አራት ሺ ነጠላው እንደዚህ ጣል አድርጋችሁ ትለብሱት። የሚያምር በጣም የሚያምር የጥለት ስፋት አለው ውበት አለው ራሱ ነጠለው፣ ሰፋ ሲል ጥለቱ ውበት አለው ማለት ነው። ወደስ ስችኛ ቀሚስ ሄድላችሁ ደግሞ እሺ፣ ስችኛ ደግሞ ቆንጆ ቀሚሳችን ነች። አሁን ላይ እንግዲህ ከላይ ደረጃ የተሰራላቸው የመጡ ነው። ሶስት ደረጃ አለው። ከላይ በጣም የሚያምር ደረጃ አለው። ቀስት ቀስት የሚመስሉ ናቸው ደረጃዎቹ፣ በጣም በሚያማምር ዲዛይን ተሰርቷል። ታች ላይ ያለው ደግሞ የጥለት ስፋት መካከለኛ የሚባል ነው፣ በጣም ሰፊ አይባልም። ይሄ እንግዲህ በአራት አርብ ልቅ አልቆልስ ታዩት። ዲዛይኑ ሄ እስከላይ ስለሚመጣ በጣም የሚያምር ቆንጆ ልብስ ነው የሚሆነው። በጥልፍ እስከ ላይ ማምጣት አይጠበቅብን ማለት ነው ሽመናው ራሱ እስከ ላይ ስለመጣ፣ እስከዚህ በጣም በሚያምር ዲዛይን ከለሮቹ አገባቦቹ በጣም በሚያምር ተሰርቶለታል። ይሄ እንግዲህ አንገት ላይ እዚህ ጋር ባለው በደረጃው አንገት ላይ ሆኖ መውጣት ይችላል፣ ቢ መሆን ይችላል፣ ተላላፊ መሆን ይችላል። በፈለጋችሁት የዲዛይን አማራጭ ይሰራል። ዋጋው አልቆላት አስራ አምስት ሺ ወደስ ቺንጋ ልብስ ሄደላችሁ። ቺንጋ ደግሞ መካከለኛ ጥለት እንዳልኳችሁ ናት። እችም በጣም ቆንጆ ዲዛይን ያላት ከለሮቹ አገባቦቹ ከለሮቹ ራሳቸው ተጣጥመው ቆንጆ ሆኖ የተሰራ ልብስ ነው። እዚህ ጋር መስቀሎች በደቃቃ ተሰርቶለታል። መሀል መሃል ላይ በጣም በሚያማምር ዲዛይን ታችና ከላይ ደግሞ በንቅሳት ተሰርቷል ማለት ነው በጣም በሚያምር የከለር አቀማመጥና የዲዛይን አቀማመጥ ነው የተሰራችው ልብሷ እ እንግዲህ በአራት አል በአልቆለት በጣም የምትወዱትና ቆንጆ ልብስ ነው የሚሆን። ነጠሏ ደግሞ እንደዚሁ በመካከለኛ አንዷ መሀል ላይ ያለችው ዲዛይን ወጥቶ እዚጋ ተሰርቶለታል ማለት ነው። በጣም በሚያምር ከለር ኮምባይኔሽን የተሰራ ልብስ ነው። ዋጋዋ አልቆላት አስራ ሶስት ወደዚችኛዋ ልብስ ሄድላችሁ፣ በጣም ነው የምታምረው። ቆንጆ የሆነ ከለር አቀማመጧ ዲዛይኑ፣ ያንዳንዱ ነገር ቆንጆ ሆኖ የተሰራ ነው። በሶስት አይነት ከለር የተሰራች ነች፣ ግን ዲዛይኑ በጣም ልቅም ብላ ተጠንቅቀው የተሰራች ልብስ ነች። በጣም ነው የሚያምረው። ዲዛይኑም፣ ከለሩም፣ ሁሉም ነገር የጥለቱ ስፋት አቀማመጦቹ በጣም ነው የሚያምሩት። ዋጋው ተመጣጣኝ ዋጋ አለው። አርቡም ሰፊ ነው። ወደ ነጠለው ሲሄድላችሁ እንደዚህ ጣል አድርጋችሁ ስትለብሱት የሚሆናችሁ መካከለኛ የሆነ የነጠላ ስፋት አለው። ቆንጆ ነው። እንደዚህ ጣል አድርጋችሁ ስትለብሱ ማንኛውም ሰው ወጣትም ትልቅ ሰውም ያሰራው የሚያምርና ቆንጆ የሆነ ዲዛይን አለው። የነጠለው ስፋት ይህን ይመስላል። በጣም ትልቅ ነው። በሁለት አይመነን ነው ቀሚሱ። ዋጋው አልቆላት ቆላት እንደዚህ ጥንቅቅ ብላ 14 ሺ ብር። ወደዚችኛ ደግሞ ቀጭን ቀሚስ በጣም ነው የሚያምሩት እንግዲህ ቀጭን ቀሚስ ሰው አሁን ላይ ይፈልጋል ፕሮግራም ምንም ስለሌለ ዘውትር ለሚለብሱት ቀሚሶች ነው እያመጣ ነው ያለ ነው አምስት አርብ ነች በአምስት አርብ ቆንጆ ሆና አልቆላት የምትወዳት ቆንጆ ልብስ ነው የምትሆኑ ቀጠን ብላ ብርቱካን ከለር አላት መደቧ በጣም በሚያምር ድምቅ ያለ ብርቱካን ከለር አለው ከታች ደግሞ በነጭ በአምስት አራት ቁጥርበት ስለተሰራ ብርቱካኑን አድምቆታል ማለት ነው ንቅሳቶቹ እራሱ በቀይ ከታች ያሉት በጣም ነው የሚያምሩት። የጥለቱ ስፋት፣ ከለሩ አቀማመጥ ሁሉ ነገር የተጣጣመች ልብስ ነች። መነኑ እንደሚታዩት ደግሞ ቆንጆ መነን፣ ለስላሳ መነን አለው። አራት አርብ ነው አምስት አርብ ነው አርቡም ሰፊ ነው። እንግዲህ ሁሌ ቀሚስ ለምትወዱ ሰዎች ብርቱካን ከዳር ደግሞ ብዙ ጊዜ ሰው ይወዳል ለምትወዱ ዘወትር ለምትሆናቸው ቀሚስ ነች። ዋጋው አልቆላት አስራ ሁለት ሺህ ብር። ወደ እችኛ ቀሚስ ሄደላቸው። እችኛን ቀሚስ ባለፈው ቪዲዮ በሌላ ዲዛይን አሳይቻቸዋለሁ። እችኛ ደግሞ ሁለተኛዋ ዲዛይን ነች። በሁለት ደረጃ የተሰራች ነች። እች በአንድ በቀጭንም አላት እ በሁለት ደረጃ የተሰራች ነች። የከለሩ አቀማመጥ ዲዛይኖቹ እያንዳንዱ ፈርጥ የተቀመጠላቸው በጣም ነው የሚያምሩት የጥለቱ ስፋትም ተመጣጣኝ የሆነ ጥለት ስፋት አለው እንግዲህ በአምስት አርብ ስለተሰራ በአምስት አርብ አልቆለት የምትወዱትና ቆንጆ ልብስ ስለሚሆኑ ሲሰራ በአምስት አርብ ነው የምንሰራላችሁ መነንም ቆንጆ ነጭ የሆነ ለስላሳ መነን አለው ምትት ብሎ የተሰራ መነን አለው ዋጋዋ እንደዚች አልቆለት አስራ ሶስት ሺ ይችኛው ልብሳችን ደግሞ በደረጃ የተሰራች ልብሳችን ነች። ቆንጆ የሆነ ከለር አለው። መደቡ ፈዛዛ ፒንክ ነው። መሀል መሀል ላይ ደግሞ ቢጫ አለው። ብዙ አይነት ከለሮች አሉት። እችን እንግዲህ በሁለት ደረጃ ለመፈልጉ፣ በሁለት ደረጃ መሰራት ይችላል። እንዳልኳችሁ ደግሞ አንዱን ደረጃ ማስቆረጥ ብትፈልጉ፣ አንዳንድ ደረጃ እንደዚህ ተቆርጦ አልቆላት ሌላ መልክና ሌላ ዲዛይን ያመጣል ማለት ነው። ይች ልብስ እንግዲህ መስቀልም ስለሌላት ለፈለጋችሁ ሰው ሆነ ያት ነው። ለእስራኤል እህቶቻችን ይሆናል፣ እንዲሁ ደግሞ ለሙስሊም እህቶቻችን መሆን የምትችል ልብስ ነች። ዋጋም አልቆላት ጥንቅቅ ብሎ አልቆላት አስራ ሁለት ሺህ ብር። ወደዚህ ችኛዋ ልብስ ሄድላችሁ። ችኛዋ ልብስ ደግሞ በጣም ቆንጆ እና ውብ የሆነች ልብሳችን ነች። መደቧ በጣም በሚያምር ዲዛይን መደቡ የተሰራ ነው። እዚጋ ያሉት ዲዛይኖቹ መሀል ላይ ያሉት ዲዛይኖቹ በጣም በሚያምር ከለር አቀማመጥ የተሰራች ነች። ልብሷ እንግዲህ መካከለኛ ጥለት ስለሆነች ለፈለጋችሁት ቀን እንደዚህ አዘውትራችሁ ለምትለብሱ ውስጥ የሚሆናቸው አይነት ቀሚስ ነው። ይህን እንዳልኳችሁ መስቀል ስለሌለው ለቤተ እስራኤሎችም እንዲሁም ደግሞ ለሙስሊሞች የሚሆን አይነት ቀሚስ ነው። ዋጋው አልቆላት አስራ ሶስት ሺህ ወደ ስትኛዋ ልብስ ሄድላችሁ እና ደግሞ መካከለኛ የጥለት ስፋት ያለው ልብስ ነው። በሻይንና መደቡ ደግሞ በአረንጓዴ የተሰራሽ ነች። ቆንጆ የሆነ የጥለት ስፋትና ዲዛይንም ቆንጆ ነው። እንደዚህ ቀሚስ አዘውትራችሁ ለምትለብሱ ቆንጆ የምትሆናችሁ ልብስ ነች። እንግዲህ ዋጋው አልቆላት ጥንቅቅ ብላ አስራ ሁለት ሺህ። ነጠላ እንደምታያት እንደዚህ ጣል አድርጋችሁ ለብሷት የምትሆናችሁ መካከለኛ የጥለት ስፋት አላት። ቆንጆ የሆነ ቀለል ያለች ልብስ ነች። ነጠላውም ትልቅ እና ለማንኛውም ሰው የምታላበሳቸው የጥለት ስፋት ነጠላ ስፋት አለው። ወደ ዝችኛዋ ልብስ ሄድላቸው። ዝችኛዋ ደግሞ አዲስ ሽመና ልብስ ናችን ነች በጣም በሚያምር ዲዛይን የተሰራች ቆንጆ ልብስ ነች። አዲስ ከሸማኔ የተቀበልኳት ልብስ ነች። እዚጋ በፈርጥ የተሰራ ልብስ ነች። ከታች እና ከላይ ደግሞ በጥቁር ንቅሳት የተሰራች ነች። የከለሩ አቀማመጥ ራሱ በጣም በሚያምር ብዙ አይነት የከለር ስብጥር አለው። በጣም ነው የሚያምረው። የጥለቱ ስፋት መካከለኛ የሚባል የጥለት ስፋት አላት። እችን እንግዲህ በአምስት አር ብፈልጉ፣ በአምስት አር መስራት እንችላለን። በአራት አር ብፈልጉ፣ በአራት አር መስራት። አርቡ በጣም ሰፊ ቆንጆ የሆነ ቀሚስ ነች። ዋጋው አልቆላት አስራ አራት ሺህ። ነጠላዋ ነጠሏ እንደምታዩት እዚህ ቆንጆ እና ድቅም ብላ የተሰራች የነጠላ ዲዛይን አላት። በጣም ነው የሚያምረው። ፈርጥ ልብሶች እንግዲህ እንደዚህ ስብጥ ከለር ብዛት ሲኖረው በጣም ውበት ይኖረዋል ማለት ነው። የነጠላው ስፋትም እንደምታዩት ትልቅ የሆነ የነጠላ ስፋት አለው። ለማንኛውም ሰው የሚሆን አብራችሁን ስለነበራችሁ እናመሰግናለን። አዘውትራችሁ የምትለብሷቸው እናንተ የምትጠይቋቸው የምትወዷቸውን ቀጠን ቀጠን ያሉ መጠነኛ ጥለት ያላቸውን አልባሳት እያሳይናችሁ ቆየን ማለት ነው። የምትወዱትን ልብስ ካገኛችሁ ስልክ እናስቀምጣለን። ሁሌም የኮመንት የመጀመሪያ ቦታ ላይም ስልክ አለ። እየደወላችሁ ኦርደር ብታደርጉ በማንኛውም የዓለም ክፍል እናደርስላችኋለን ማለት ነው። ከወደዳችሁት ለወዳጆቻችሁ ሼር አድርጉላቸው። አሁንም ከወደዳችሁት ላይክ አድርጉት። ቻነላችን ሰብስክራይብ ብታደርጉ ደግሞ በብዙ አማራጭ የባህል አልባሳትን ታገኛላችሁ ማለት ነው። በየሳምንቱ እንመጣለን። ሳምንት ደግሞ አዳዲስ ነገር ይዘን እንመጣለን። በያላችሁበት ከምሳ